ሰላም ጤና ይስጥልን ውድ የመሰላልት ሁሉ ተከታታዮች፣ በዛሬው ርዕሳችን ቅኔ ክፍል ሁለት ማለት ነው። ዛሬ እንደሚታወቀው ዘመነ ጽጌ ወይም የሚቤታችን የድንግል ማርያም ስደቷን መከራዋን በተለይ ወደ ግብፅ ሀገር ከሄሮድስ ተሰዳ፣ ሄሮድስ ሕፃኗን እንዳይገልባት መከራዋን የሚታወስበት የሚዘከርበት ጊዜ ነውና ያንን በተመለከተ ቅኔ አንድ ሁለት ጉባኤ ቀና አቀርባለሁ። እህት ወንድሞቼ፣ ይህ ቻናል የግዕዝ ቋንቋ እኔ ስነ ጽሁፍ የሚቀርብበት ነው። ስለዚህ ሰብስክራይብ በማድረግ ለሌሎች በማድረስ ኮሜንት በመስጠት ላይክ በማድረግ ቻናሉን ለማሳደግ እንድትተባበሩኝ እየጠየኩ ወደ ትምህርቱ አልፋለሁ። ወደ ቅኔው ቅኔ እንግዲህ ስልስፍና ነው። ቅኔ ሰምና ወርቁን የትናንቱን፣ የዛሬውን፣ የወደፊቱን አዋህዶ አስማምቶ

ከፍጡራን ወይም ከፍጡር ከፍ የማለት ወተት፣ ይህ የድንግል ገንዘብ የሆነ ከፍጡር ከፍ የማለት ወተት፣ የያዕቆብ ድንቅ የሆነ ያዕቆብ የያዕቆብን ጾም የምታበዛ የመልክአም ድንግል፣ ለዚች ለመልክአም ድንግል ይገባል። ለመልክአም ለድንግል ማርያም ለመልክአም ወታች፣ አዎ ለሙሴ ሙሴ በትንቢት የተናገረላት ለእሷ ለድንግል ማርያም ይገባል። ምንድን ከፍጡር ከፍ የማለት ወተት። ይህ ወተት ደግሞ የድንግል ገንዘቧ ማለት ነው። ለሰሙ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ሲጾም ስጋ አይበላም፣ ወተት አይጠጣም፣ እንቁላል አይበላም። ጾም ሲፈሰ ግን ወይም ጾሙ ሲያበቃ ወተት፣ ወተት ያለው በወተት፣ ስጋ ያለው በስጋ፣ እንቁላላ ያለው በእንቁላል ይገድፋል። በተለይ ብዙ ጊዜ ወደ ገጠር ስትወዱ ወተት ነው፣ ወተት ያለው ለሌለው እያከፋፈለ ብዙ ጊዜ ከዛ በኋላም ስጋው የሚሆኑ መጀመሪያ ወተት ነው። ሰውነትን ቅዝቅዝ ስለሚያደርግ ይመስለኛል ወተት ይሰጣል። ስለዚህ የጾመ ነው ደግሞ ወተት የሚጠጣው እንጂ፣ ያልጾመ ያላከፈለ፣ ለምሳሌ ሁዳዴ ጾም ላይ ያላከፈለ ቅድሚያ ይሰጠው ከተረፈ ነው። ቅድሚያ የሚሰጠው ለአከፈለው፣ ለጾመው ሰው ነው። ስለዚህ ለዚች ለጾመች ለድንግል ማርያም ወተት ይገባታል። ለጾመ ሰው ወተት ይገባዋል። ወተት ይሰጠው ማለት ነው። ይሄ ለሰሙ ነው። ለወርቁ ደግሞ እንደሚታወቀው እናታችን ድንግል ማርያም ክርስቶስን ገና ጨቅላ አስቡት እስኪ፣ በሰውኛ ማለት ነው። በበርሃ በሲና በርሃ ያንን ህፃን ታ ብርህብ አለ ጽም አለ በረሃ ሙቀት አለ እዛ። በበለጠ ደግሞ አሁን አሁን የሄሮድስ ሰራዊቶች ገደሉብኝን ልጆችን ልጅን ገደሉትን አሁን ካሁን ልጅን ገደሉት፣ እስካሁን አላላድ ነው ነው የሚል የእናትነት ጭንቀትን አስቡት። ያንን መከራ ይዛ ማለት ነው። እንዳይሬክት ለእኛ ነው፣ ለፍጡራን ለሕዝብ፣ ለሰው ልጅ ሁሉ ነው። ክርስቶስ ላንድ አይደል የሚመጣው ለሁሉም ነው። ስለዚህ ይህንን ታቅፋ ያንን ገና ሕፃን ልጇን ካሁን ካሁን ይሞቱብኛል። ከዛ ማጥራት አለው ወተት። የሚያጠባ ደግሞ መጫት ደግሞ ረሃቡን የመጫት ረሃብ ከባድ ነው አደለ? እናቶቻችን እንደዚህ የመጫት ረሃብ። ምክንያቱም ሁለት ናት ያችን ናት ለልጅ ታጠባለ እሷ አለ ያንን ይዛ ያንን ረሃብ ያንን ረሃብ የታገሰች ያንን መከራ ያለፈች እናታችን ድንግል ማርያም፣ ለሷ ከፍጡር ከፍዬ ማለት ይከፍ ማለት ይገባታል ማለት ነው እንግዲህ ድንግል ማርያምን አባቶቻችን መልዕልተ ፍጡራን መትህተ ፈጣሪ ከፈጣሪ በታች ከፍጡራን በላይ ምክንያቱም እሁዝ በእራሁ በእጁ መዳፍ ሁሉ የተያዘ በማሕፀኗ ይዘዋለችና ና በነጽህና በነጽህና ከእሷ ተወልዷልና ዓለም የሞተውን ዓለም እሷ መድኃኒት ወይም ድህነት አግኝቷል እና እሷ ከፈጣሪ በላይ ማነው? ከፍጡራን በላይ ከፍጥረት በላይ መልእተ ፍጡር ማለት ፍጡር ከፍጡር በላይ መሆን ይገባታል። ያ ማለት ምን መሰላችሁ? የአክብሮት ስግደት ለእሷ መማፀን መለመን አማላጅነቷን በእውነቱ ለመናገር ዛሬ እመቤታችን ድንግል ማርያምን የሚሳደቡ ብዙ ፋልተ ብዙ እኔ እንጃ ሰው። እስኪ እንደው ምን ምን አደረገች ሄዶን ነው? አምላክን በንጽህና ስለወለደች። አምላክ በሰው ሰውኛ እንኳን ስታስቡት ማለት ነው፣ አንዲት እናት ለልጇ ምን ያህል መከራ እንደምት እንደምትል ድሞ እናታችን ድንግል ማርያም ደግሞ ከእናት በላይ ነች፣ ሩህ ናት። እውነቱን ለመናገር በተፈጥሮ ሩህ ሩህ ለእንስሳት የምትራራ ለውሾች ለሌሎች እንስሳት የምትራራ እናት ነች ከሰው ባለፈ ማለት ነው ይህን ያህል ሩሩ የሆነች ለእሷ ከፍጡር በላይ ከፍ የማለት ይገባታል እኛ ሳንሆን ክርስቶስ ቸሩ መድኃኒ ዓለም ልጇ አምላኳም ልጇ እናትነትና ገረድነት ነው አለ እንዴት እናት ስኮን ገረድ ነች የክርስቶስ አገልጋዩ ነች። ይህስ እኛ የእሷ አገልጋይ ነን አደለ እንዴ? በተመሳሳይ መልክ ደግሞ እናት ነች። እናትነት ያቸው ንጽህነ ንጽሐ ድንግል ድንግል በስጋም በነፍስም ንጽህት የሆነች እናታችን ድንግል ማርያም እሷ ከፍጡር ከፍት የማለት ለእሷ ይገባል የሚል ነው ማለት ነው። አንዱ ሁለተኛው በይነ ምንት ተሐስስ ማርያም ምግበ እንተሐስመ መሲና ህብስት ተፈቃሪ ሁሉ እንዘቦ በህፅና። እደግመዋለሁ። በይተምንት ተሐስስ ማርያም ምግብ እንተሐስ መሲና ህብስት ተፈቃሪ ሁሉ እንዘቦ በህፅና። ድንግል ማርያም በጉያዋ አጠገቧ ላይ ሁሉ የሚወደው ሁሉን የሚያጠግብ ንጹፍ እንጀራ እያለ ስለምንድን ነው ይህ የማይጠቅም የማያጠግብ በልተውት፣ ራሱ ማታ ጧት በልተውት ማታ ይህ ለማታ የማያደርስ ያንን የሲናን እንጀራ ለምን ተለምናለች? ጥያቄ ነው። ቅድም ለሰሙ አንዳንድ ሰው ከቤቱ እንጀራ ሞልቶት ሀብት ኖሮት ሌላ የሌላ ይመለከታል። ስለምንድን ነው እንደው ከቤቱ ሞልቶት ምንድን ነው አንተዬ፣ ከቤቱ እያለ እንጀራ እያለ ከቤቱ ማዕድ እያለ ሀብት እያለ፣ ለምን ለምንድን ነው ሌላ የሚመለከተው ሌላ የሚለምነው። አንድ ሁለተኛ እንደ ኢትዮጵያኖች አሁን ሀብት ሞልቶን አስበሳችን እየተመላለን ማለት ነው። ሀብት ሞልቶን፣ ሀብታችን ግን ሳንጠቀምበት የውጭ ለውጭ አገልጋይ የውጭ አክባሪ ይሄ በትምህርት ጥሩ ትምህርት ሀገርን ሊቀይሩ የሚችሉ የውጭ ግን ሀገር ጋዮች ሌሎች እህት ወንድሞቻችን ግን በኛ ኮዝ ጋ ያንን ሀብት ሰት በተለይ አሁን የውሃ ሀብታችን የአሳ ሀብታችን ይህንን በአግባቡ ተጠቅመን የማዕድናቱ ሌላው ማለት ነው ይህንን በአግባቡ መጠቀም ሌላ የምናየው ለምንድን ነው ይህ ለሰው ነው ለወርቁ ድንግል ማርያም ዘበላ ስጋይ ውሰት እዩ ደሜ ቦ ህይወት ዘለ ዓለም ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ዓለም የሚድንበት ዓለም ከመከራ ስጋ ከመከራ ነፍስ የሚወጣበትን ህብስት። ይህ ህብስት ደግሞ ክርስቶስን በእጇ ይዛ በጉያዋ ይዛ ታቅፋ ስለምን ትራባለች? እሱን ብቻ አይደለም መጋቢ ሁሉ ሁሉን የሚመግብ ሁሉን የሚያበላ እንስሳቱን፣ አዋፉን፣ አራዊቱን፣ ሰውን በአጠቃላይ የሚመግብ በበጾታው በየወገኑ የሚመግበውን ክርስቶስን ይዛ ለምን ትራባለች? በይ ለምን ታሰስ፣ ለምን ትፈልጋለች? ሌላ ጥያቄ ነው። ለምን ይመስላችኋል? ይህን ጥያቄ ለእናት ለምን ይመስላችኋል? ክርስቶስ ሕፃን ሆኖ ፍጹም አምላክ ፍጹም ሰው ነው። ክርስቶስ ፍጹም አምላክ ፍጹም ሰው በተዋህዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው። ኢትዮጵያ ተዋህዶ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፈተና የበዛባት ይሄንም ስለያዘች ይመስለኛል። እውነቱን ምስጢሩ ስለገባት ይመስለኛል። ከውጭም ከውስጥም እጅግ የሚበዛባት አይዶን ነው። እኔ አላቅም። ብቻ ለምን ይመስላችኋል? እሷ ክርስቶስ የዛ ጊዜ ድንጋው ህብስት ማድረግ አቅቶት ነው? አለቱን ውሃ ማድረግ አቅቶት ነው ሰማይ ብስቱን ማምጣት አቅቶት ነው። ለምን ይመስላችኋል? ለእናቱ የተራቡት ዮሴፍ የተራበው አርጓዊው እናታችን ድንግል ማርያም ጌታችን ብናይታችን ጊዜ ኢየሱስ ክርስቶስ ሶሎ ሌሎች ለምን ይመስላችኋል? ለእናንተ። ስለዚህ እነቤታችን ድንግ ማርያም የሷ ረድት በረከት ይደርብን እናታችን ይህ ከእንስሳት ባለፈ ማን ከሰው ባለፈ ለእንስሳት የምትራራ ናት። ስለዚህ ለእንስሳት የምትራራ እናታችን ድንግል ማርያም ለእኛም ትራራለን። እህት ወንድሞቼ፣ ይህን ይመስላል የዛሬው ትምህርታችን። ይህን ቻናል ሰብስክራይብ፣ ኮሜንት፣ ላይክ በማድረግ ሌሎቹ ሸር በማድረግ እናሳድገው። ወስብሐት ለእግዚአብሔር። አመሰግናለሁ።